ዙራ ዘላለማዊ ቃሉ ነው። ተናጋሪው ዘላለማዊ ስለሆነ ቃሉ ዘላለማዊ ነው እና በዘላለማዊ የሆነው ቃሉ ያስተማረ የነበረ ጌታችን አምላካችን ኢየሱስ ክርስቶስ አስቀድመን መንግሥቱንና ጽድቁን እንድንፈልግ ነው፣ መቅደም የሚገባውን ነገር እንድናስቀድም ሌላው መከተል የሚገባው ነገር ደግሞ ኋላ የሚጨምር የሚመጣ መሆኑን አምላካችን አስተምሮናል እና መንግስቱን ጽድቁን ፈልጉ። መጀመሪያ አስቀድማችሁ መንግስቱን ጽድቁን ፈልጉ። የተወደዳችሁ የእግዚአብሔር ቤተሰቡ ብዙ ጊዜ የምንፈልጋቸው ነገ ሀሳባችን ሁሉ ዝሮቁሎ የሚቀረው የምንጀምረው ነገር ሁሉ ሳይፈጸም የሚቀረው መቅደም የሚገባውን ነገር አናስቀድም ወይም በኋላ የሚመጣውን ስናስቀድም፣ በኋላ የሚሆነውን ወደዚህ መጀመሪያ የሚሆነውን ወደኋላ ኋላ ማረት እንጀምር። ያ ስለሚሆን ነው ነገሮቹ ከንቱ የሆኑ ተስተካከሉ ሲባል እንደገና አነሱ ሲባል የሚፈርቱ ተሳካ ሲባል እንደገና የሚል በላቸው መቅደድ የሚገባውን ነገር ስለማና አስቀድም ነው። ስለዚህ መንግስቱን ጽድቁን ፈልጉ። ብዙ የሚፈለገ ነገር አለ። ጌታችን ኢየሱስ ክርስቶስ ይህ ቃል በተናገረበት ክፍል ይህ ቃል የሚገኝበት ክፍል አንቀጣ ብፁዓት ወይም የተራራው ስብከት በመባል ይታወቃል። ሲጀምር ብዙ ሰው አየ፣ ወደ ተራራ ወጣ፣ አሁንም ከብቶ አስተማራቸው። ት እና የተራራ ስብከት ላይ ለህይወታችን አስፈላጊ የሚሆነው በአጠቃላይ በማቴዎስ ወንጌል ምዕራፍ አምስት ምዕራፍ ስድስት ምዕራፍ ሰባት ላይ ተጠቃለው ተነግሯል። ያንተን ብቻ በትክክል ከተረዳ አንድ ሰው ማድረግ የሚገባውን ነገር ሁሉ ማስቀደም የሚገባውን ነገር ሁሉ ያስቀድማል፣ ማድረግ የሚገባውን ያደርጋል። ስለ ጾም፣ ስለ ምጽዋት፣ ስለ ጸሎት፣ ስለ ሁሉም፣ ስለ ፍቅር፣ ስለ ማንኛውም ነገር በአጠቃላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሚቀጠለውን ያስተማረው ሰፊ የትምህርት ክፍል ላይ የዛሬው ምንባ እዚሁ ላይ ነው። አስቀድማችሁ መንግስቱን እድቆት ፈልጉ በትንሽ አሞት ላይ እኔ ፈልጉ በህይወትም ትኖራላችሁ ይላል። እግዚአብሔርን የሚፈልግ ሕዝብ በሕይወት ይኖራል። እግዚአብሔርን የሚፈልግ ሕዝብ በሰላም ይኖራል። እግዚአብሔርን የሚፈልግ ህዝብ በበረከት ይኖራል። ምክንያቱም እግዚአብሔር የሰላም አምላክ፣ የበረከት አምላክ፣ የፍቅር አምላክ ስለሆነ፣ ሁሉ ያለው ሁሉ በእጁ ሁሉ በደጅ የሆነ አምላክ ስለሆነ እሱን የሚፈልግ ሰው በሕይወት ይኖራል። እግዚአብሔርን ፈልጉ ትጸኑም አላችሁ። እግዚአብሔርን የሚፈልግ ሁልጊዜ ይጸናል። በጸሎታችንም ላይ እኮ መንግስትህ ትምጣ ነው የምንለው። አስቀድመን እሱን መመለክ ስናስቀድም ሌላው ነገር ሁሉ ሳናስበው ይመጣል። የጎደለው ይሞላል፣ የጠመመው ይቀናል፣ ያልተስተካከለው ነገር ሁሉ ይስተካከላል። ጌታ ኢየሱስ ክርስቶስ ይህንን ቃል ያስተማርበት ምናምናት እነዚያ ሰዎች ይከተሉት የነበሩት ሰዎች ያ ሁሉ ህዝብ የሚያስበው ምድራዊ የሚያስበው ስለ መብል የሚያስበው የሚፈልገው ስለ መጠጥ የሚፈልገው ስለ ልብስ የሚፈልገው ስለ ጊዜያዊ ኑሮ ስለነበር የታችን መላሳችን ኢየሱስ ክርስቶስ ነው። ይሄ አያስፈልግ፣ ይሄ ይጨመርላችኋል። ይህን አሕዛብ ይፈልጉታል። እናንተ ግን አስቀድማችሁ መንግስቱን ጽድቁን ፈልጉ ይጀምራል። ይህንን ያስተማረን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱን ስንፈልግ ነው የምንጸረው፣ እሱን ስንፈልግ ነው በሕይወት የምንኖረው፣ ከእሱ ጋር ስንሆን ነው የምንባረከው። ዛሬ ወንድም የወንድሙን ሀብት ሲፈልግ ምድራዊ ሀሳቡ ሁሉ ፍላጎቱ ጊዜያዊ የሆነ ነው። ቅድም እንዳልኩ ሁሉም በጅምር የሚቀረው ምግብም ኃላፊ ነው ጊዜያዊ ነው። ልብስም ኃላፊ ነው ጊዜያዊ ነው ያልቃል። ሌላው ቤቱም ሌላውም ኃላፊ ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ምድራዊ ብቻ ሳይሆን ሰማያዊውን፣ ጊዜያዊ ብቻ ሳይሆን ዘላለማዊውን እንድንፈልግ የሚያልፈውን ሳይሆን የማያልፈው ስለ ምግብ ስለ ምን ትጨነቃላችሁ? እንግዲህ ለሰው ልጅ አስፈላጊ ከሚባሉ ነገሮች ምግብ፣ ልብስ፣ መጠለያ ነው። ግን ይህ እንኳ ሳይቀር እንደሚያስፈልገን አምላካችን ስለሚያ ስለዚህ ለምን ትጨነቃላችሁ? የሰማይ ወፎችን እስኪ ተመልከቷቸው። አይዘሩም፣ አያጭዱም፣ በጎተራም አይከቱም። የሰማዩ አባታችሁ ግን ይመግባቸዋል።

ሰውነትን የሰጠ ልብስ መስጠት ሕይወትን የሰጠ ምግብ መስጠት ያቅተዋል፣ ይሳነዋል ብላ ሆን በምንም ነገር አትጨነቁ። እናንተ ተጨንቃችሁ የምታመጡት ለውጥ የለም። ነጯን ፀጉር ጥቁር፣ ጥቁሯን ነጭ ማለት አትችሉ። በቁመታችሁ በስንፍር ቀርቦ ትንሽ እንኳ መጨመር አትችሉ። ስለዚህ ቀላሉ ነገር የማትችሉ ከኋላ